ምን፣ አሁን ምን እየገባኝ እንዳለ ታውቃላችሁ? ለካ ስናድግ የምናድገው ወደ እግዚአብሔር ጥገኝነት ነው፣ ራሳችንን ወደ መቻል አይደለም። እኛ ጥረታችንን በእግራችን ለመቆም ነው። ምናልባት ቤተሰቦቻችን ጋር የሆነ እድሜ ላይ ራሳችንን መቻል ይጠበቅብን ይሆን ይሆናል ግን እግዚአብሔር ጋር እንደዛ አይደለም። ይበልጥ እንደውም እግዚአብሔር ጋር ወደ መንጠልጠል እግዚአብሔር ላይ ሆነ ጥብቅ ወደ ማለት ነው። ለካ የምናድገው በቃ እግዚአብሔር ላይ እያንዳንዱ ነገር ላይ እግዚአብሔር ላይ ጥገኛ ወደ መሆን ነው የምናድገው እና መጽሐፍ ቅዱስ ላይ ያቺ ሴት እኔ ትገርመኛለች እቺ ብዙ ዓመት ደም ሲፈሳት የነበረችው ሴት ማለት ነው እና ኢየሱስ የተደነቀባት ሴት ዩ ሲ በጣም ብዙ ሰዎች ከኢየሱስ ጋር አብረው እየሄዱ ግን ደግሞ ይጋፉ ነበረ። እኛ ብዙ ጊዜ እንደዛ ነን። በቃ ይሄ አለ አይደለ አይኖ ኢየሱስ አለ ኮ አብሮን አለ፣ እየሄደ ነው አብረ ነው እየሄድን ነው። ግን ደግሞ በግፊያ እናምናለን። በቃ እያንዳንዱ የሆነ ከኛ የሆነ ደግሞ መጋፋት የሚጠበቅ አይነት ይመስለናል። እሷ ግን እንዲህ አለች፣ በቃ የልብሱን ጫፍ እንኳን ብነካ እድናለሁ ብላ ነው ያመነችው። እና ኢየሱስ ቆመ ከዛ ሁሉ ግፊያ መሃል ማለት ነው እና ራሳችሁን አትቻሉ። በእያንዳንዱ ነገር እግዚአብሔር ላይ ጥገኛ ሁኑ። ለእግዚአብሔር ስጡት። በትዳራችሁ፣ በስራችሁ፣ በቃ በጽድቅ ራሳችሁን ለመቻል አትጣጣሩ። እኛ ራሳችንን አንችልም። እግዚአብሔር ይቻለን፣ እግዚአብሔር ይቻለው እያንዳንዱን ነገር እና እኔ እንደዛ ነው የገባኝ። እና እናንተም እንደዛ አድርጉ የእውነት እግዚአብሔር እያንዳንዱ ነገራችሁ ላይ እግዚአብሔርን ማስቀደም እያንዳንዱ ነገር ላይ እግዚአብሔር ላይ ጥልጥል ማለት ጥብቅ ማለት አልችልም በቃ ወደ ከፍታ በወጣችሁ ቁጥር እንደውም እግዚአብሔር ሊያሳያችሁ እግዚአብሔር እንትን ሊያስተምራችሁ የሚፈልገው ነገር ከፍ ወዳባላችሁ ቁጥር ምን ያክል እግዚአብሔር ትልቅ ነገር በእናንተ ማድረግ እንደሚችል እናንተ ደግሞ ምን ያክል ምንም የማትችሉ መሆናቸው እንዲገባችሁ ነው እግዚአብሔር የሚያደርገው። ና እስቲ እንደዛ አድርጉ። የእውነት እንዴት ደስ እንደሚል እስ የሚያሰኘኝ የሚለውን ነገር መመርመር ካልቻለን በመጨረሻው ዘመን በቃ ዘመንን እኮ አባከንኩት፣ አባራብኝ በምድር ላይ ከማይተኩ ነገሮች አንዱ ዘመን ይባላል። በጣም ነው ሁል ጊዜ የሚቆጨኝ። ውስጤን የሚያንገበግበው ነገር ቢኖር የሰው እድሜ እንደ ከንቱ እንደ ፈሰሰ ውሃ እልም ብሎ በሆነ ነገር ሲዋጥ ያሳዝነኛል። አምስት ዓመት አስር ዓመት ሶስት ዓመት አስራ አምስት ዓመት ይገርመኛል። በማይጠቅሙና በማይረቡ ነገሮች ዌስት የሚሆኑ ዘመናት በትውልዱ መካከል እየበዛ ነው ያለው። በተረፈ ሰዎች ሴም ብርድ ፍላይንግ ትገዘር እንደሚባለው ማለት ነው። አንድ አይነት ላባ አንድ አይነት ተፈጥሮ ያላቸው ወፎች አንድ ላይ እንደሚበሩት ሁሉ ቢጤ ቢጤውን እየተፈላለገ ክፉ ክፉውን እየፈለገ አመፀኛው አመፀኛውን እየፈለገ ክፉ ክፉን ይሄ ልዩ ልዩ ዳብሎሳዊ ዝንባሌ ያላቸው ሰዎች እየተገናኙ ቅሬታዎች እየተዋወጡ የእግዚአብሔርን ቁም ነገር የሚናገሩ ሰዎች ተስፋ እየቆረጡ ከትራክ እየወጡ በብዙ ነገር ውስጥ ስለምንገኝ ይህንን መልእክት የምትሰሙ ይሄ ሚዲያ ጉልበቱ እኔ ማልደረስበት በአካል ማልደረስበት ቦታ የመድረስ አቅም ስላለው ይህን መልእክት የምትሰማ ነፍስ ሁሉ እራሷን እንድትመረምር። በምንድን ነው የምትውሉት? የአቴና ሰዎች ሁሉና በዚያ የኖሩ እንግዶች ያ ማለት ተቀማጩ በዛ በኩልም የሚያልፍ እንግዳ